ጤና ይስጥልን። የተከበራችሁ የተወደዳችሁ ናችሁ። ደህና ናችሁ? ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ? ሰላም ብያለሁ። ሰላማችሁ ይዘሉ ብያላችሁበት ቦታ

ምሳ እየሰራ እንገኛለን። ቆይ እና ምንድነው? ደግሞ ስልኬ እንደዚህ ያደረገው ስላላችሁ Mm-hmm.

ስለ ሳርቤ ጎጆ ተወራለ እኮ ቅዱስ ግን ነገረኛ ነህዋ። የራሴ ፔጅ እኮ ነው እንጨላ የገጠር ልጅ ማን ጥላለ። በነገራችን ላይ በጣም ብዙ አያምረም አይቀንደውም። በዚህ ይሆንላችሁ አይቀድ ያምራል፣ ምር ያምራል። ቀንዳችሁ ነው እንጂ አያምርም የምትሉኝ፣ ያምራል ሲጀመር ማለት ነው። ግቡ፣ ግቡ፣ ግቡ፣ ግቡ። ቀይስኘት እንደማዝጋ እንዴ፣ ራፍ ሰው አለ እኮ እናንተ። ምን አስባችሁ ነው? ጻፏት ነው እኔ ለምንድነው የማጽፉት? ታዲያ ካላችሁ ማለት ነው። ካላችሁ ለምን አዘ እኮ ነው እና እንደዛ ነው። ለማንኛውም እስካሁን ድረስ አያወራሁት ይቆረጥና፣ ከዚህ አሁን ካለሁበት ይጀምራል። እሺ ለምልክት የሆነኝ ዘንድ ትሉ እና እንደዚያ ታደርጉትና ከዛ ሰላም ጤና ይስጥልን። ውድና እየተከበራችሁ እየተወደዳችሁ የቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። አረበጀ ዛሬ ማለት ነው የምር ዝም ብዬ ነው የመጣሁት። ስጀጃ ልባችሁ ረጉድ ነው የምሬ ነው። ግን በነገራችን ላይ ማለት ነው፣ ይህ የመግቢያዬም በጣም ነው የምወጣው ባይዘወይ አያምርም ዞሮ